ንገሪኝ፣ ማነው? ስትታዬ አንድ ፍሬ ልጅ ትመስያለሽ። አሁን ጡትሽ አወጥቁጦ ነው አሁን አንቺ ለመረጣ የመጣሽው ጡትሽ አወጥቁጣ አለ። ትንሽዬ ልጅ ነው የምትመስዩ ፊትሽ። ድምጽ ግን ይሁን መብትሽ ነው። ገንዘብሽን ሰጠሽ ነው የገባሽው። እሺ ንገሪኝ። አይመቸክ አግኝታል። አንድ ሁለት ሶስት አራት አምስት አንድ አራት የተማረ ሰው ቁጭ ብሎ አወራም። ስንት ነው ድሜው? 24 ሜቢ አለባበሱ፣ ሸሚዝ በጂንስ ጋይስ። ምን ያህል ልብሶቹ። ትምህርት ትጨርሳሻል? አዎ ተመርቄያለሁ። ቤታ ምን በላቸው? የመጀመሪያ ቀን ሸክላ ጥብስ መሰለኝ። አየሽ፣ ከለብሽ ብትወድ ኖሮ ድሮ ያደረጋችሁትን ከአይምሮሽ አትረሽውም ነበር። ግን ይሄ እጥፍ ነው ነው ድህነቱ። እንዴት ነው? ጭራሽ 24 ሜቢ ጋይስ። ሜቢ ቢሉ ሙቀጣ። እሺ፣ ምንሽ እንትን ነው። አንቺ ሊስትሽ ላይ ያለውን ለማድረግ ፈልጌ ነው። እሺ፣ እሺ፣ እሺ ንገሪኝ። ድህን ደሃ ነው? ሀብታም ነው? መካከለኛ? መካከለኛ ነው። የት መዝናናት ከሱ ጋር ትፈልጊያለሽ? ካፌ ምናምን ሆቴል የሆነ ብቻ የሆነ ደስ የሚል ካፌ ደስ ይላል አቤት ካፌ የትኛው ካፌ ኢትዮጵያ ካፌ ዝንቡ ራሱ ሰላም ብሎች ነው የሚያልፈው ደህና ናችሁ ፍቅራችሁን ያጽድቅላችሁ ል ብሎ የሚያልፍ ዝንብ ያለበት ካፌሪያ አንቺ ስንት ነገር ፌንሲ ሆነ ሬስቶራንት ውስጥ ቅብርር ብዬ አቴም እንዴ ልክ ስገባ ጃኬቴና አውልቆ የሚቀበሉበት አይነት ፋይቭ ስታር እ ውራሽ ዝም ብለው ስራ እምታልፍበት አይደል፣ መብትሽ። ስማ መብትሽ ነው፣ እኔ የለሁበትም፣ መብትሽ ነው። አምስት ቁጥር ራሽ ካፍቴሪያ ተመርቃት። አንቺ ቤት እፈልጋለሁ ነው ያለው መጨረሻ። ከዛ አኬ ነው ቀጣይ ድምፅሽ ታጥኗል። እኔ እናት መጥፎ ነገር እንዳትነግሪኝ። ቦሌ ይዟል። ማርያምን በውስጤ ነው ያደርገዋል። ይሄ ቁጥር ተደጋገመብኝ ባለፈውም ለእንትና መጣብኝ አሁንም ለአንቺ መጣብኝ ለምንድን ነው ይሄ ቁጥር የተደጋገመው እሷ ትሆን እንደ በመድሃኒዓለም ጓደኛሽ ትሻፍድበታል ሽፍድ ነው የምትለው ስታየው ጓደኛሽ በጣም ነው የምትሻፍደው የሆነች ልጅን እንደዚህ አጋጥሟታል ያ ማለት ያቺ ልጅ ናት መሰለኝ አንቺ ነው የምትሻፍደው እዚህ ቤት መታ ንድትል የተጠነቆለላት አለች እሷ አትመስለኝ ጓደኛሽ ማርያምን እንደዛ ነው የሚለው ጓደኛሽ ትሻፍድበታለች ትፈልገዋለች

ጓደኛሽ ጠርጥር፣ የኔ ማር። አንድ ቀን መተሽ ቤት ታያልሽ፣ ነገር እውነትሽን ነው ብለሽ የምትመጭበት። አታስፈራሪኝ። አላስፈራራሁም ማሪ በእውነት። ጠብቂ፣ እጅን ቀን እንዳትረሻት። አሊማ፣ በቃ ብዬ ነበር ግን። እሺ ትገቢያለሽ? እሺ፣ የኔ ማር። ሜልስ እየፎሎ አደረጋችኋትኝ። ገና ጉቹ ጉቿ ገና ናት፣ ተሰራ ያለሽ ናት። የኔ ማር፣ አትጥፊ። ለሌላ ጊዜ ሽሺ። እሺ፣ እሺ፣ እሺ፣ እሺ እሺ ጋይስ፣ ወይ ወይ፣ ራበይ መሰለኝ። ስሙኝማ ሜልስዬ ነኝ ማለት ገና ጉጅ ጉጭሽን አላስነካሹ። ጓደኛሽ በጎን አስነክታለሽ መሰለኝ። የእሷን ነው እናት የፈለገው መሰለኝ። ለነገሩ እንኳን አላስነካሽ። ላበሻ፣ ላበሻ ኮ ጉጅ ጉጅ ብታስነቂ እኮ ነጠላ አድርገው ነው የሚመልሱት እኮ እናት። እንደዚህ ሀገር አሜሪካኖች መሰለሽ እንዴ? እንደ እናቱ ጌሾ ወቅቶ ወቅቶ ወቅቶ ወቅቶ ወቅቶ ወቅቶ አይደል እንዴ? እንደ እንደ ሐዘን ቤት ነጠላ በዚህ በዚህ ታጥፈሽ እንድትሄድ የሚያደርግሽ። አሁን እችን ጉጭ ጉጭ አይሻት፣ ከአንድ ዓመት በኋላ ጠብቂያት። ጉጭ ጉጭ በንጥልጥል መጣ ወይ ነው የሚያስብልሽ እንዴ? ተራመሽ እኔ ቤት ቤት ታዬ ጋ ስትመጪ ጠብቂ፣ እንዳትረሻት በእግርሽ እየተደናቀፍሽ እያነሳሽ ነው የምትመጪው ያበሻውን። እናትዬ እኔ ምን እንደሆነ አላውቅም። እናትየው ስታሳድገው ሎሚ ተራተራ ሎሚ ተራተራ ልጄን አደራ እያለች ያሳደገችው ይመስል። እሽ ታርጎ ጉጩ ጉጩሽን እኔን አታይኝም ነጠላ ሆናል እኮ በስንት ነገር ተይዞ ነው እንጂ ሜርሲዬ ተጠንቀቂ እኔ እናት ጓደኛሽን ተጠንቀቂያት እች ሾካካ ምን ይታወቃል ቃልነት ነው ቃል አኬ የለም ጋይስ አኬ አንድ ቁጥር አኬ የለም አኬ ስም ተጠርቶ እያለቀስክ ነገር ደግሞ ላይብ ብለ ይሄ አልኩ አኬ የሰጣችሁ ሰዎች አላስገባዋችሁ ካላችሁ ከ500 መኒጋን ጀምሮ አኬ አለክ አኬ ሰነፍ ተማሪ ቶሎ ድምፅ እንዳውም ቶሎ አይጽፍም። አኬ ሰነፉ ተማሪ ቶሎ አኬ ሰነፉ ተማሪ አኬ ሰነፉ አለክ። አረ በቃችሁ፣ ጋይስ በቃችሁ። ራበይ ሎጣ ነው። በቃችሁ በቃችሁ። ሰላም እሺ። ተራሽን ጠብቂ። እንዳልወጣ ነው አይደል የምታረጉ። ከዛ በኋላ እኔ መቼ ማያስችለኝም። ቤታ ሰተን አላስገባም አለች ልትሉ ነው እሺ። ወይስ ጨጓራይ እኮ ተቃጠለ እሺ ጋይ ስድብም ትችላላችሁ ጊፍት እየሰጣችሁ መሳደብም ይቻላል። ላይክ መኒ ገና መጣችሁ መጣችሁ። አንቺ መላጣ ቆረቆሯም ፀጉርሽን አውልጭ ማለት ትችላላችሁ በገንዘብ። ደስእና ልሳደብ አል ከተመቸሽ ተሳደብ። ስንት ነው የሰጠሽው? አምስት መቶ ኮይን አምስት መቶ ኮይ ማሪ። አንድ ስድብ ከሰጠሽ ሁለት ስድብ። ቆረቆራ መላጣ የሚሰደቡ አይነት ስድቦች አሉ ቤተሰብ ላይ የማይካሄድ ግን ቆረቆራ፣ መላጣ፣ ግንብራ፣ ሸፋፋ፣ ደንቆሮ፣ እንደዚህ እንደዚህ አይነት ስድቦች ይፈቀዳሉ። እየሰጣችሁ ግን እሺ። እኔ ማር፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? በጣም ልጅ ልጆች ናቸው። አሁን አንቺን፣ ጉች ጉጭሽ፣ ወይ ጉዴ! እሺ፣ አድርጋለች። እሺ፣ ንገሪኝ። አይ ናቸው። ኦኬ፣ ንገሪኝ።